ሕይወት በፍጥነት የሚለዋወጥ ጉዞ ነው። በውስጡም ትልቅና ወሳኝ ምዕራፎች አሉት። እነዚህም ምዕራፎች መመዝገብ ደግሞ የወሳኝ ኩነቶች ምዝገባ ኤጀንሲ ዋነኛው ተግባር ነው። ሰላም ጤና አስጥልን የተከበራችሁ የሃዲያ ቴሌቪዥን ተከታታዮች፣ የማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ ተመርኩዘን በክልሉ በሚገኘው የከምባታ ዞን እየተከናወነ ያለውን በወሳኝ ኩነቶች ምዝገባ አፈጻጸም የታዩ ተስፋ ሰጪ ስራዎችን፣ የአገልግሎት አሰጣት ሂደቶችን እናስቃኛቸዋለን። እስከ ፕሮግራማችን ፍጻሜ አብሮነታቸው ወሳኝ ኩነቶች ምዝገባ ለግለሰብ ማንነትን ማረጋገጥ የትምህርት የውርስ የጉዞና ሌሎች አገልግሎቶችን ለማግኘት የሚያስችል ሕጋዊ ማስረጃ ነው። ለመንግስት ትክክለኛ የሕዝብ ቁጥርና የጤና መረጃን ለማግኘት ለትምህርት ለጤና ለመሠረተ ልማትና ለልማት እቅድ የማይታካ መረጃን ይሰጣል። መሠረታዊ ሀሳቡ የወሳኝ ኩነት ምንድን ነው፣ ለሕዝብ የሚኖረው ወንድምታ የሚለው ነው። የወሳኝ ኩነቶች ምዝገባ ሥራ እንግዲህ ለሦስት ዋና ዋና ጉዳዮች ነው ጠቀሜታ የሚኖረው አንደኛው ለአስተዳደራዊ ጉዳዮች ነው። ሁለተኛ ለህጋዊ ጉዳዮች ሲሆን ሦስተኛው ለስታትስቲካዊ አገልግሎት ነው የሚውለው። እንግዲህ ለአስተዳደር ብለን ያልነው ጉዳይ አስተዳደር በመስተዳደር ክልል ውስጥ ምን ያህል ህዝብ ማን የሚባል በየትኛው ሁኔታ ላይ ሰፍሮ ነው ያለው የሚለውን የህዝቡን የሚያስተዳድረውን ህዝብ ብዛት ማወቅን የመጀመሪያው ስራ ያደርጋል። ከዚህ በመነሳት ደግሞ በእድሜ ደረጃ ለይቶ ከህጻናት ከአምስት ዓመት ከተወለዱበት ጊዜ ጀምሮ ያሉ ህጻናትን በየእድሜያቸው ደረጃ ለይቶ በስታቲስቲክስ የአስተዳደር አገልግሎትን ቀልጣፋ ለማድረግ የሚያስችል ስለሆነ በአስተዳደር አገልግሎት ያለው ይሄ ነው። ሌላኛው ከምርጫ ስራ ጋር ተያይዞ ምን ያህል ሰዎች እድሜያቸው ለምርጫ ስራ እድሜያቸው ብቁ ነው የሚለውን ለይቶ ለማወቅ በምርጫ ጊዜ ለሚኖረው አገልግሎት በቀላሉ መረጃውን ለይቶ ውሳኔ ለመወሰን የሚያስችላቸውን ሁኔታ ለመፍጠር ከአስተዳደር ስራዎች ጋር የሚያያዝ ነው። ሌላኛው ከህጋዊ አገልግሎት ለህጋዊ አገልግሎት የሚውለው ጠቀሜታ ነው። ለህጋዊ አገልግሎት ጠቀሜታ ብለን የምንለው እንግዲህ፣ ቅድም እንዳልኩ ከህጻንነት እድሜያቸው ጀምሮ መጥቶ ማንኛውም ዜጋ መታወቂያ ማውጣት የሚችልበት እድሜ 18 ዓመት ሊሞላው ይገባል። አንዱ ለመታወቂያ ለማግኘት ያንን ጠቀሜታ ሲሰጥ ሌላኛው ህፃናት በትምህርት ቤት ተመዝግበው የትምህርት አገልግሎት ለማግኘት እድሜያቸው ለትምህርት የደረሱ ብለን ምንለው ኦልሞስት ወደ ሰባት አመት የደረሱ ህፃናት ወደ ትምህርት ቤት እንዲመጡ ነው፣ እንግዲህ የትምህርት መርሁ የሚያስረዳው ማለት ነው። ያንን ለማድረግ ደግሞ ትምህርት ቤት ለመመዝገብ የልደ ሰርተፍኬት ያስፈልጋቸዋል። አንዱ ያንን ችግር ለመፍታት ያገለግላል። ከትምህርት ጋር ተያይዞ በትምህርት ቤት ምን ያህል የተማሪ ሬሾ ከአገልግሎት አሰጣጡ ጋር ተመጣጥኗል ብሎ የተማሪ ጥምርታውን ከትምህርት ቤት ጥምርታ ጋር ለመለየት ትልቁን አስተዋጽኦ የሚሰጣቸው ሲሆን ከትምህርት ጋር ተያይዞ ላለው ጉዳይ እጅግ ከዚህ ቀደም የነበሩትን የተለያዩ የመረጃ መዛባት ስርዓቶችን የሚያስቆም ይሆናል ማለት ነው። በልደት ሰርቲፊኬት ተመዝግበው የገቡ ህጻናትን በቀላሉ እድሜያቸውን ለይተው ምን ያህል ተማሪ ያለን፣ ምን ያህል የመማሪያ ወንበርና ጠረጴዛ ያስፈልገናል፣ ምን ያህል ክፍል የመማሪያ ክፍል ያስፈልጋል የሚለውን ጥምርታ ለመለየት እና ውሳኔ ለመስጠት የሚያስችላቸው ስለሆነ ትልቅ አስተዋጽኦ አለው። ሰሲስ አገልግሎቱ ቀደም ብሎ ባሉት ስርዓት የሰሲስ አገልግሎት የሚሰጠው ለተለያዩ ሀገር አቀፍ መንግስት ለእቅድ ለመንደፍ ፕሮግራሞችን ለማዘጋጀት ስትራቴጂ ለመንደፍ የሚጠቀማቸው መረጃዎች የግብአት አድርጎ የሚወስደው የስታስቲክስ ኤጀንሲ የሚያመነጫቸው መረጃዎች ነው። ለዚህ በግብአትነት የሚውለው ትልቁን ድርሻ የሚወስደው የስታስቲክስ አገልግሎት ለሚለው ወቅታዊና የዘገየ ምዝገባ የማምረቱን ስራ ነው። አሁን እኛ ደግሞ አብዛኛውን እየሰራ ነው ያለ ነው። ከዚህ ጎን ለጎን አሁን የሰርቪሱ ነው። ነባር ምዝገባ ብለን የምንወስደው እኛ ጋር ስትመጡ ያያችሁ ከፍተኛ ሰልፍ አለ። ህብረተሰቡ ከመሬት ጥበት ከተለያዩ የኑሮ ጫናዎች ለማምለጥ ብሎ ወደ ውጭ ሀገር ፍልሰት ያለበት ዞን ነው። ይሄ በርካታ ወጣት፣ በርካታ ሴቶችና ህጻናት ከውጭ ሀገር ስራ እድል ፈጠራ ጋር ተያይዞ ወደ ውጭ ለመሄድ ፓስፖርት ለማውጣት ይህንን ሰርቲፊኬት ያወጣሉ። እኛ ጋር አውቴንቲኬሽን ስራ ይሰራል። ይሄ ይሄን በማድረግ ዜጎች እነሱ የሚፈልጉትን አገልግሎት በቀላሉ እንዲያገኙ ለማንኛውም አገልግሎቶች፣ አሁን ቅድም ያልኩ እድሜያቸው ያልደረሱ ህጻናት ላይ ምናልባት ሴቶች ከሆኑ ያለ እድሜ ጠለፋ፣ አስገድዶ መድፈር፣ የተለያዩ ወንጀሎች ይፈጸሙ ነበር። ይህንን ለመከላከል በእድሜው ተመዝግቦ የያዘ ህጻን በዛ ሰዓት ጥቃት ሲደርስበት ተጨባጭ ይሄ ሰርተፍኬታ አውጥቶ ተገኝቶ ከሆነ ከፍትህ አካላት ጋር ተቀናይተን አፋጣኝ ውሳኔ እንዲያገኝ የሚያስችል ጠቀሜታ አለው። የልደትና የሞት ኩነቶች በጤና ተቋማት ከተመዘገቡ የመንግስት የጤና ዘርፍ ትክክለኛ የህዝብ ብዛት፣ የወሊድ መጠንና የሞት መንስኤዎች ላይ መረጃን ያስገኛል። ይህ መረጃ የጤና ፖሊሲዎችንና ስትራቴጂዎችን ለመንደፍ ወሳኝ ነው። የእናቶችና ህጻናት የጤና ክትትል ሂደቶች በጊዜው ሲመዘገቡ አዲስ የተወለዱ ህጻናቶችና እናቶቻቸው የሚያስፈልጋቸውን ክትባትና የድኅረ ወሊድ እንክብካቤ በትክክል ለመከታተል ያስችላል። ይህም የህፃናትና የእናቶችን ሞት ለመቀነስ ፋይዳው የጎላ ነው። የበሽታዎች ቁጥጥርና መከላከል፦ የሞት ኩነቶች ከተከሰቱበት ምክንያት ጋር ሲመዘገብ የጤና ተቋማት በብዛት የሚገድሉ በሽታዎችንና ወረርሽኞችን በፍጥነት ለይቶ በማወቅ የመከላከል ስራዎችን እንዲያከናውኑ ያስችላል። በጤና ተቋማት ውስጥ የተከሰቱትን የልደትና የሞት ኩነቶች በትክክል መመዝገብ ተቋሙ ለህብረተሰቡ እየሰጠ ያለውን የአገልግሎት ጥራትና አቅም ለመገምገምና ለማሻሻል መሰረት ሆኗል። እነዚህም ፋይዳዎች ተግባራዊ ለማድረግ የጤና ተቋማት ትልቅ ኃላፊነት አለባቸው። በተለይም የማሳወቂያ ወረቀትን በሚመለከት ትኩረት ሊሰጥባቸው የሚገቡ ሁለት ዋና ዋና ጉዳዮች አሉ። የማሳወቂያ ቅጹን በትክክልና በጊዜ መሙላት፣ አዋጁ እንደሚደነግገው ልደት ወይም ሞት በጤና ተቋም ሲከሰት ተቋሙ አግባብነት ያላቸው መረጃዎች የያዘውን የማሳወቂያ ቅጽ ወዲያውኑ ሞልቶ ለወላጅ ወይም ለቅርብ ዘመድ የመስጠት ግዴታ አለበት። በከንባታ ዞን ከታዩ አፈጻጸሞች መካከል ከምዝገባ ጽሕፈት ቤቶች ጋር ተቀናጅቶ የመስራት ስራ እጅጉን ውጤት እያስገኘ ይገኛል። በጤና ተቋማት የተሞላውን የማሳወቂያ ወረቀት ወይንም መረጃ ለመዝጋቢው ጽሕፈት ቤት በፍጥነትና በአግባቡ ለማድረስ የተቀላጠፈ ስራ እየተሰራ ይገኛል። እንግዲህ ይሄ ከተለያዩ ተቋማት ጋራ ቅንጅት ተፈጥሯል። በጋራ ተቀናይተን ነው የትም ባንክ ላይ ብትሄድ አሁን የተጋቢዎች ከሆኑ የጋብቻ ሰርቲፊኬት ካልያዙ ባንክ ላይ ደብተር የማይከፈትም። በአሁኑ ሰዓት ህጻናት ራሱ በእንትን ወላጆች ለህጻን ልጆቻቸው ባንክ አካውንት ለመክፈት ሲፈልጉ የልደት ሰርቲፊኬት የሚጠየቅበት ሁኔታ አለ። ብድር አገልግሎት ሰጪ ተቋማት ላይም የጋብቻ ተጋቢዎች የጋብቻ ሰርቲፊኬት ካላቀረቡ አገልግሎት የማይሰጥበት ሁኔታ ተፈጥሯል። ከተለያዩ ተቋማት ጋር በቅንጅት እየተሰራ ተሳስሮ እየሄደ ያለበት ሁኔታ ነው ያለው ማለት ነው። ለከምባታ ዞን ወሳኝ ኩነት ጽህፈት ቤትም ለማዕከላዊ ኢትዮጵያ ክልል እድሮች ጥምረት ጽህፈት ቤትም ሪፖርት ሰጥተን ልከናል። እንዴት ከመዝገብ ላይ የተወለዱ ህጻናትን ምን ያህል መቼ እንዴት እንደተወለዱ በሰንጠረዥ ሰርተን አስተላልፈናል። በእድራችን ውስጥ 2017 ዓመተ ምህረት የሞቱ ሰዎችን የሞቱበትን ዝርዝር ጠቅሰን ለሚመለከተው ሁሉ የማስተላለፍ ስራ ሰርተናል። እድሮች የማይጠቀሙት ልምዶች፣ ስርአቶች ለምሳሌ በእድር ውስጥ የህፃናት ምዝጋባ፣ የሞተ ከዳ ምዝጋባ ቀደም ሲል አይደረግም ነበር። መዝገብም የለም፣ በእድሮች ውስጥ ከ2015 በፊት የድሮጅ ጥምረት በወሳኝ ኩነቶች ድጋፍ ማድረግ ከተጀመረበት ጊዜ ጀምሮ ይሄ ምዝጋባ መዝገባ አለ እንደገና እነዚህ ሰዎች የዚህ ጽፈት ቤቱ ባለሙያዎች እየሄዱ ምዝጋባው እንደሚያስፈልግ ማብራሪያ ይሰጣሉ እኛ እንጋብዛቸዋለን የከተማው ጥምረት ለምሳሌ ዱራሜ ከተማ ጥምረት ላይ በሶስት ወር በሩብ ዓመት በምናደርገው ስብሰባ እንጠራቸዋለን። የዘጠኝ ድሮች ጥምረት ኮሚቴ ላይ እንጠራቸዋለን። የድሮች ስብሰባም ወሳኝ የሆኑ ነገሮችን ለመወሰን በምንገናኝበት ቀን እንጠራቸዋለን፣ ማብራሪያ ይሰጣሉ። ስለዚህ ብዙ ዘርፈ ብዙ አገልግሎት እየሰጠ ነው ያለ ወሳኝ ኩነት ይህ ምዝገባ ቅድም እንዳልኩ ህጻናት አይ መዘገቡም የተወለዱበት የልደት ጊዜያቸው አይታወቅም። በድር ውስጥ ያንን ደሞ ከነዚህ ጽሕፈት ቤት ጋር በመቀናጃት ምዝጋባ ሲካሄድ ህፃን እንደተወለዳ በሳምንት ይመዘገባል። ሆስፒታል ተወልዶ እንደሆንም ቤት ተወልዶ እንደሆንም ክትትል እንድናደርግ በር ከፍቶልናል። ከዛ በኋላ በኛ መዝገብ ህፃኑን እናስቀምጣለን። ካስቀመጥን በኋላ ምናልባት ከመቶ ህፃን አንድ ሊሞት ይችላል። በድራችን ውስጥ በስንት ቀን እንደ ሞተ ለማወቅ ተችሏል። ቢካውዝ በወር የሞተውን በድር ውስጥ እድጋፍ የሚሰጠው ከአራት ወር ህፃን በኋላ ነው ሊል ይችላል። በየድሩ ከአምስት ወር በኋላ ነው ድጋፍ የሚሰጠው፣ ከሰባት ወር በኋላ ነው የሚሰጥ ውስጠ ደንብ አለ። ይህንን ውስጠ ደንብ አሁን ህጋዊ እንዲሆን ግራውንድ ፈጥሮልናል። እንዴት ይመዘገባል። እዚህ ወሳኝ ኩነት አምጥቶ እኛ ጋር ካላስመዘገባ የእድር አባል ልጅ መሆኑንም አናቅም ብለን በእድር ላይ ውሳኔ ስላስተላለፍን በሳምንት እድሜ ውስጥ ነው አሁን የሚያስመዘግበው። ህጻኑ በተወለደ በሳምንት እድሜ ውስጥ ያስመዘግባል። አሁን ለሚጎዱ ህጻናት ድጋፍ እንድናደርግ ይረዳናል ማለት ነው። የሞቱ ሰዎችም በዛ ልክ እንደ ሞቱ በእድራችን ውስጥ ይመዘገባሉ። ሆስፒታል ከሞታም፣ ቤት ከሞታም ይመዘገብና በመዝገብ ላይ ይቀመጣል። ዛሬ እንኳን የመንግስት ሰራተኞች ሞተው ፍርድ ቤት ጠይቆ ከዛ ላይ ገልብጠን ነው ቀኑን የሰጠ ነው። በፊት ግን ዝም ብሎ በደመ ነፍስ ነበር የሚጻፈው። አሁን ግን እከሌ ሞተ ሲባል መዝገብ ከፍተን አይተን በዚህን ቀን ሞቶ በዚህን ቀን ተቀብረዋል የሚል ማስረጃ እየሰጠን እንገኛለን። ይህንን እውቀት ያገኘ ነው ከወሳኝ ኩነቶች ጋር ተባብረን በመስራት ነው። የግንዛቤ ማስጨበጫ መልእክቶችን በተመለከተ በርካታ ስራዎች የተሰሩ ሲሆን አፈጻጸሙን ስንመለከት አሁንም አነስተኛ መሆኑን መረጃዎች ያመለክታሉ። ይህንን ለመቀየር ደግሞ የጤና ባለሙያዎችና አመራሮች በቅንጅት በትኩረት እየሰሩ ይገኛሉ። የክልሉ ወሳኝ ኩነት ኤጀንሲ ወደ እኛ ዞንም ይመጡ ነበር። የዛሬ ሶስት አመት አካባቢ ከዞኑ የወሳኝ ኩነት ስራዎች ጽፈት ቤት ጋር በጋራ በመሆን ከከፍተኛ ፍርድ ቤት ከኛም ጋር በመሆን የጋራ ውይይት አድርገን ሰነድም ተዘጋጅቶ ስራዎችን መስራት ጀምረናል። በዚያው መነሻ እንደ ከፍተኛ ፍርድ ቤት በተቋም ደረጃ እቅድ ስናዘጋጅ የወሳኝ ኩነትን ስራ እንደ አንዱ እቅድ የአመቱ ስራ አንድ አድርገን እንይዝና ይሄን የወሳኝ ኩነት ስራን ለሚመለከተው የስራ ሂደት እናወርዳለን። ያው ፈጻሚ ባለቤት ማግኘት ስላለበት ማለት ነው። ፈጻሚ ወዳለበት ስራ ሂደት ጋር እናወርድና ከዚያ ስራ ሂደት እንደገና ፈጻሚ ወደ ፈጻሚ የስድስት ወሩ የስራ አካል አድርገን እየሰራን ፈጻሚውን በዚህ ደረጃ በግማሽ አመቱ ውስጥ የፈጻሚውን ሲመዘን ይሄን ተግባር ፈጽሟል አልፈጸመም፣ አንዱ ተግባር አድርገን ነው የምንመዝነው ማለት ነው። በእንደዛ አይነት መልክ አድርገን አጠቃላይ በስራችን ያሉ የከተማና የወረዳ ፍርድ ቤቶችንም በዚያ መልክ ስራዎችን እንዲሰሩ እያደረግን ያለ ነው። ይሄንን ስራ የዛሬ ሁለት ሶስት አመት አካባቢ ከወሳኝ ኩነት ጽፈት ቤቶች ከዞኑ ጋር ማለት ነው ከሚመለከታቸው አካላት ጋር በጋራ በመሆን መዋቅራችንን አስራ ሶስት መዋቅር በእኛ ስር አለ። ይህንን በሙሉ ዞረን ግንዛቤ ፈጥረናል። የጋራ ስራ እንዲሰሩ አድርገናል። እኛም ተቀናጅተን መረጃዎችን እንለዋወጣለን። መረጃ እንሰጣለን፣ እንቀበላለን። ለስር ባል መዋቅሮችም ደግሞ በተመሳሳይ በወረዳ ፍርድ ቤት ያሉ ይሄን የሚመለከታቸው ሰራተኞች ወረዳ ላይ ካሉ ከወሳኝ ስራዎች ጽህፈት ቤት ጋር፣ ከቀበሌ ስራ አስኪያጆች ጋር ግንኙነት እያደረጉ እንዲሰሩ እያደረግን ያለ ነው። አሁን አሁን ግን ከክልል መዋቅር ጋር ያለው ትንሽ ባለፈው ባለፈው አመት በ2017 ላይ በተወሰነ መልክ የተቀሳቀዘ ይመስላል ና ክልሉ በተንቀሳቀሰ ቁጥር በስር መዋቅር ላይ ያለው ስራ ደግሞ በዚያው ልክ የሚንቀሳቀስ ይሆናል። የግንዛቤ ማስጨበጥ ስራ ስንሰራ የዚህ የወሳኝ ኩነቶች ምዝገባ ጠቀሜታ ና አስፈላጊነት በህብረተሰቡ ዘንድ በበቂ ሁኔታ እንዲታወቅ ማድረግ ነው። ወሳኝ ኩነት በዋናነት ዜጎች ማንነታቸውን ለማወቅ በተለይም ከህጻንነት እድሜ ጀምሮ ህጻናት እንደተወለዱ የስያሜ ስም ማግኘት አለባቸው። ያ እንግዲህ የህጻናት መብቶች ኮንቬንሽን ያንን ነገር ስለሚያዝ የሀገሪቱም ህግ በዋናነት ህጻናት መብታቸውን ለማግኘት በመጀመሪያ ደረጃ ስም ማግኘት አለባቸው። ዜግነታቸውን ማወቅ አለባቸው። ይህንን መሰረት ያደረገ የልደት ሰርተፍኬት ከተወለዱበት ተቋም ጀምሮ ማለት ነው። ጤና ተቋም ላይ ነው በአብዛኛውን ስራችን። ቀደም ሲል በመኖሪያ ቤት ይፈጸም የነበረው የልደት እንትን ወደ ሆስፒታል ወይም ደግሞ ጤና ተቋማት ላይ እንዲዞር ነው የተደረገው። ይሄን ለማድረግ ደግሞ የሚያስችል የምዝገባ ቦታዎችን አመቻችተን ወደ ምዝገባ ገብተናል። ይህንን ግንዛቤ ይህም ጽህፈት ቤት ክልሉም ከሞት ባሻገር ከቀብር ባሻገር መስራት አለባችሁ የሚለውን እውቀት ያገኘ ነው። እዚህ አምና ከክልል መጥተው እያንዳንዱን እድር አዙሬ አሳይቼ ባረኩት ስራ የነቃ ተሳትፎ እያደረግን ነው ያለ ነው መተባበር እንደሚገባን በጤና ተቋማት የሚሰጠው የልደትና የሞት ማሳወቂያ ወረቀት ምዝገባው ያለውን ሽፋን ከፍ ለማድረግ ወሳኝ ድርሻ አለው። ከጤና ጋር ተያይዞ ላለው ጉዳይ ደግሞ ህጻናት የጤንነታቸው ተጠብቆ እንዲያድጉ ይፈለጋል። ይህን ለማድረግ ደግሞ በጤና ተቋማት ውስጥ ያለውን አገልግሎት የተሻለ ለማድረግ በአሁኑ ሰዓት እንግዲህ ቢያንስ ግፋ ቢል የሶስት የአራት አመት እድሜን ይዟል። በትምህርት በጤና ተቋማት ውስጥ በማሳወቂያ መዝገባ እንዲጀመር አድርገን ከቅርብ አመታት ወዲህ በተለይም ደግሞ ባለፈው አመት ከፍተኛ መጠን ያለው ህጻናት ተመዝግበዋል። አሁን ደግሞ ሞር ህብረተሰቡ ያንን በደንብ ስላወቀ በጤና ተቋማት ውስጥ እንድትወለዱ ምዝገባ እንዲካሄድ እና በማሳወቂያ ለየት ያለ ነው። ይሄ ለሀገሪቱ የሚጠቅም መረጃ ነው የሚመነጨው ማለት ነው። ወቅታዊ ምዝገባ ተብሎ የሚባለው ሶስት ነገር ይከፈላል። አንደኛ ወቅታዊ ነው፣ ሁለተኛ የዘገየ ምዝገባ ነው፣ ሶስተኛው ነባር ምዝገባ ብለን የምንወስደው ነው። ነባር ምዝገባ እኔ እናንተን የመሰለ እድሜያችን ከፍ ያለ ሰዎች ለተለያዩ ሰርቪስ አገልግሎት የምንጠቀመው ሲሆን ወቅታዊና የዘገየ የምንለውን ሀገሪቱ ስታቲስቲክስ ብዬ ያልኳችሁ ትልቁን ጠቀሜታ የሚሰጠው እንደ ሀገር ለስታቲስቲክስ አገልግሎት የሚውለው ወቅታዊና የዘገየ ምዝገባ ብለን የምንወስደው ወስደው ነው። ወቅታዊ ምዝገባ ብለን ምንለው ሕጻናት ከተወለዱበት ጊዜ ጀምሮ እስከ ሶስት ወር ባለው እድሜ ውስጥ መመዝገብ ሲችል ወቅታዊ ተብሎ ይወሰዳል። ሌላኛው በከምባታ ዞን በስፋት እየተሰሩ ካሉ ስራዎች መካከል የወሳኝ ኩነቶች ምዝገባ ወረቀትን በመጠቀም በፍርድ ቤት ሂደቶች ላይ ውሳኔ መስጠት ነው ፍርድ ቤቶች ላይ ይህንን ማስረጃ ይዞ ጥቃት ደርሶበት የቀረበ ህጻን የሰውና የሰነድ ተጨማሪ ማስረጃ ሳያስፈልግ በዛ የልደት ሰርተፊኬት ላይ በሰፈረው መረጃ ብቻ ውሳኔ የሚያሰጥበት አቅም ያለው ሰርተፊኬት ነው የሚሰጠው። ይህንን ለመከላከል ወንጀሎችን ለመከላከል ትልቅ አስተዋጽኦ አለው። የወሳኝ ኩነት ምዝገባ ለዳኝነት ስርዓቱ ጥቅም አለው ያበረክታል። በዚህን ጊዜ ብዙ ፎርጀሪዎች እየተሰሩ በተለያዩ ግለሰቦች በሀርድ ኮፒ የሚዘጋጁ ነገሮች እየተዘጋጁ ናቸው። እንደ ምሳሌ ብንጠቀም ለውርስ ንብረት ክፍፍል ብሎ የሚመጣ ሰው የሚያወርሰው አካል ወይም አውራሹ የሞተ መሆኑን የሚያረጋግጥ ማስረጃ፣ ተጨባጭ የሆነ ማስረጃ ይዞ መምጣት አለበት። ምክንያቱም የውርስ ንብረት ክፍፍል የሚደረገው አውራሽ ሲሞት ብቻ ነው። አውራሽ ካልሞተ የውርስ ንብረትን ሊከፋፈል ብሎ አውራሹ በሕይወት ባለበት ወቅት ላይ መጠየቅ አይቻልም። ስለዚህ ተገቢ ተገቢ የሆነ ጥያቄ ዳኝነት ሊሰጠው የሚገባው መጀመሪያ መረጃውን ይዞ ወደ ተቋም አውራሹ በሕይወት የሌለ ስለመሆኑ ይዞ ሲመጣ በዚያ ንብረት ላይ ፍርድ ቤቱ ክርክር አድርጎ መወሰን ይችላል ማለት ነው። ይሄም ሲሆን ይሄም ሲሆን ለተቋም የሚጠቅመው ምንድነው? መከፋፈል የሚገባው ንብረት ላይ ፍርድ ቤት ክርክር ማድረግ ይችላል። መከፋፈል የሚገባው ንብረት አከራክሮ ለሚገባው ሰው ይሰጣል ማለት ነው። በተጨማሪም የሚወርሰው አካል ሌላ ያልተገባ አካል መጥቶ ያልተገባ አካል መጥቶ ተከራክሮ ንብረቱን እንዳይወስድ ራሱ ለሚከራከር አካልም ጠቀሜታ አለው። ይሄ ከፍርድ ቤት አንጻር ደግሞ ተገቢውን ዳኝነት ለማይመለከተው አካል የማይመለከተው ንብረት ክፍፍል እንዳይደረግ እንዳይሰጥ ተጨባጭ ማስረጃን ለመያዝ የሚጠቅም ነው ማለት ነው። እንደ ፍርድ ቤት ሁኔታ ስናይ የወሳኝ ኩነት ምዝገባ ያልያዙ ሰዎች አገልግሎት ተገቢውን አገልግሎት ማግኘት አይችሉም። ለምሳሌ ጋብቻቸው በፍቺ የፈረሰባቸው ባልና ሚስቶች ወደ ፍርድ ቤት ንብረት ክፍፍል በሚመጡበት ሰዓት ላይ መጀመሪያ መረጃቸውን መያዝ የሚገባቸው ይህንን የወሳኝ ኩነት ምዝገባ ፍቺ ከፈረሰ በኋላ መመዝገብ አለበት። ይህን ምዝገባ ያልያዘ ሰው አገልግሎት እንዳያገኝ የተደረገ እየተሰራ ያለበት ጊዜ ላይ ነው ያለ ነው። የንብረት ክፍፍል ከመጠየቅ በፊት ቀድሞ የምዝገባ ወረቀት የፍቺ የፈረሰበትን ጊዜ የሚጠቅስ ፍቺ መፍረሱን የሚያረጋግጥ የምዝገባ ወረቀት መያዝ ይኖርባቸዋል ማለት ነው። ሌላው ደግሞ ከንብረት ክፍፍል የውርስ ንብረት ክርክር ላይ ራሱ ቢሆን የውርስ ንብረት ክርክር ላይ የውርስ ንብረት ድርሻ ይገባኛል የሚል አካል የሚመጣ ካለ ቀድሞ አውራሹ በሕይወት የሌለ ስለመሆኑ የአውራሹ ልጅ የመጀመሪያ ደረጃ ወራሽ፣ ሁለተኛም ሶስተኛ ደረጃም ሊሆን ይችላል ያንን የሚገልጽ መረጃ አውራሹ በህይወት በዚህ ወቅት ላይ የሌለ ስለመሆኑ መረጃን አደራጅቶ ከሚመለከተው አካል የወሳኝ ኩነት መዝጋቢ ክፍል ይዞ መቅረብ አለበት ማለት ነው። ይሄንን ይዞ የማይቀርብ ከሆነ አሁንም የውርስ ንብረት መብት የመጠየቁን እድሉን የሚያጣበት ሁኔታ እየተፈጠረ ነው የመጣው። ይሄ እየተሰራ ነው በእኛ አካባቢ ያለው ማለት ነው። አሁን ከዜጎችም አንጻር ከመንግስትም አንጻር የወሳኝ ኩነት ምዝገባ ስራዎች በዚህ ወቅት ላይ እጅግ በጣም ዘርፈ ብዙ ጥቅም ያለው ሆኖ መጥቷል ማለት ነው።